አንድ የምነግርሽ ነገር አለኝ ልፈታሽ ፈልጋለሁ ግን ለምን እንደማታውቂያት ተስመሲ በቃ በእኛ መሀል ውስጥ ፍቅር አይሰራም ስለዚህ የሰባት ዓመት ትዳራችን ከንቱ ነበር ማለት ነው አዎ እስካሁንም ለልጅ ስል ነው በቃ አሁን አንድ ልጅ አለን ይህን ጋብቻ ማቋረጥ ይኖርብናል ለመፋታት ዝግጁ ነኝ ነገር ግን እንደዛም የሆነው አንድ ነገር የምታደርግልኝ ከሆነ ነው። ምን ላድርግ? ምንም ላደርግልሽ እችላለሁ። እኔ አንተን ገንዘብ አልፈልግም። ፍቻችንንም በአንድ ወር እንጨርሷለን። ነገር ግን እችን አንድ ወር ከስራ እንደተመለስክ እየተሸከምከኝ ወደ አልጋ የተወስደኛለን። ጥሩ እችላለሁ በቃ። በመጨረሻም ተስማማቸው። ዴ አትቀልድ። የመሸከሚያ ሰዓት ሳይደርስ አይቀርም። በጭራሽ ስለ ፍቻችን ለልጃችን እንዳትነግረው። በዚህ አይነትማ ሰባት አመት ሙሉ ምንም ፍቅር አልሰጧትም ማለት ነበር። ይቅርታ፣ ከዚህ በኋላ ትዳሬ መፍረስ አልፈልግም። እስካሁንም አስጠሊታ ትዳር ውስጥ ያለው ነበር የሚመስለኝ። ነገር ግን እስካሁን የኔ ጥፋት ነበር። አንድም ቀን ለትዳሬ ጊዜ ሰጥቼው አላውቅም። ከዚህ በኋላ አይንህን ማየት አልፈልግም። ከዚህ በኋላማ አብቅቷል። ይቅርታ፣ አበባ ትሰጭኛለሽ ውዴ ቀን ቀርቶሽ፣ ያለ ልጅ አልችልም። የካንሰር በሽታ በራሱ እንክብካቤ ይፈልጋል። ከጎንሽ ያለ ሰው ሊንከባከበሽ ይገባል። በጣም አስፈላጊ የምነገረ ነገር አለ። ከአንቺ ይልቅ የኔ አስቸኳይ ጉዳይ ነው። ስለዚህ መሄድ አለብኝ። ወንድሜ ምንፈልገ ነው። አባዬ ከእኔና ከአንተ በጣም የሚወደው እኔ ነው እኮ ዝም በል ባከኔ። ትልቅ ስለሆንኩ ኒን ነው የሚወደኝ። ከፈለክ ሂድና ኒን ነው የሚወደኝ። በጥፊ እንዳንተ ከሰረ ለኒን እና ትል አንተ ምንም አሰራለት በቃ እናንተ ልጆች እምቢ አሏችሁ አይደል? እኔ እኮ ስትጨቃጨቁ እያዩኋችሁ ነበር። ምን ሆናችሁ ነው? ከኔና ካንተ አባይ በጣም የሚወጣው ማንን ነው ብዬ ስጠይቀው እኔ ጎበዝ ስለሆንኩ እኔ ነው የሚወጣኝ ብሎ መታኝ። የእኔ ልጆች በጣም ነው ያዘንኩባችሁ። ዛሬ ግን አንድ ውድድር እሰጣችኋለሁ። ውድድሩንም ላሸነፈ ሰው ከሁለታችሁ መካከል አንደኛችሁን መርጣለሁ። እናም ደግሞ ሽልማትም ይኖራችኋል። ትስማማላችሁ? እሺ አባይ፣ ውድድሉ ምንድን ነው? ውድድሩ ምን መሰላችሁ፣ የኔ ልጆች እነዚህን ሶስት ሶስት ዱላዎች ወስዳችሁ በሁለታችሁ መካከል ቀድሞ ሰብሮ ለጨረሰ ሰው ሽልማቱን ይወስዳል። እንኩ፣ ጀምሩ ስላችሁ ትጀምራላችሁ። እሺ አባዬ። ተዘጋጁ፣ አንድ፣ ሁለት፣ ሶስት ጀምሩ። አባዬ፣ እኔ ነኝ አሸነፍኩት፣ እኔ ነኝ። ተረጋጉ የኔ ልጆች ገና ውድድሩ አላለቀም። ይሄ የመጀመሪያው ክፍል ነው። የሁለተኛውን ዙር ስታሸንፉ ነው ውድድሩ የሚያልቀው ገባችሁ? አባዬ የሁለተኛው ዙር ውድድር ደግሞ ምንድን ነው? ሁለተኛው ዙር ደግሞ ምን መሰላችሁ፣ እነዚህን ሶስት ሶስት ዱላዎች ለየብቻ ሳይሆን አንድ ላይ እንደታሰሩ ቀድሞ ለሰበረ ሰው ሽልማቱን ይወስዳል። አሁንም ጀምሩ ስላችሁ ትጀምራላችሁ። እንኩ። እሺ አባዬ። አሁንም ተዘጋጁ አንድ ሁለት ሶስት ጀምሩ። አራባይ በጣም ከባድ ነው አይሰበርም። አያችሁ የኔ ልጆች፣ ዛሬ ትልቁን ትምህርት ላስተምራችሁ የፈለግኩት ይሄን ነው። እናንተ ለየብቻው ናችሁ። ውጭ ላይ በምትሄዱበት ሰዓት ማንም ተነስቶ ነው የሚሰብራችሁ ወይም የሚያሸንፋችሁ። ነገር ግን ሁለታችሁም አንድ ላይ ከሄዳችሁ ማንም ተነስቶ በቀላሉ ሊሰብራችሁ ወይም ሊያሸንፋችሁ አይችልም። ስለዚህ ምርጫው የናንተ ነው። እኔ ከዚህ በኋላ እንደምታዩኝ አርጅቻለሁ፣ ንብረቴ ሙሉ ለእናንተው ነው ትቼው የሚሄደው እናም ለየብቻ ሆናችሁ በቀላሉ መጥፋት ነው የምፈልጉት ወይንስ ሁለታችሁም አንድ ሆናችሁ በስኬት ማደግ ነው የምፈልጉት? የእኔ ልጆች። አባዬ፣ አሁን በጣም ነው የገባኝ። ከዚህ በኋላ ማንም በቀላሉ እንዲሰብረን አልፈልግም። ስለዚህ ሁለታችንም አንድ ሆነን ማደግ ነው የምንፈልገው። ምን ሆነ? ነው በሕይወቴ አንድ ጓደኛ እንኳን ኖሮኝ አያውቅም። አንድ ጓደኛ ታውቃለህ አባዬ። ምንም መልካሙኝ ብቀርባቸው እኔን ከመጉዳት ወደኋላ አሄዱ። የኔ ልጅ በልጥ ሆን ከልክ ያለፈ ደግነት ቁስልን ይጋብዛል። ትክክል ቁስልን ይጋብዛል። ከዚህ በፊት እንደዚህ ሰግቼ አላውቅም። አቅሜ እየተዳከመ ነው። ትንሽ ጊዜ እንደቀረኝ ሳቅ፣ በጣም መፍራት ጀምሬያለሁ። በዙሪያዬ ላይም የኔ የምላቸው ሰዎች ራቁኝ። አንድ እንስሳ እንኳን መጥቶ እንዴት ነው ብሎ አልጠየቀኝም። ቁጭ ብዬ ሞቴን እየተጠባበቅኩኝ ነው። የጫካው ነብር እጅጉን ታሞ ሞቱን እየተጠባበቀ ነው ተብሏል። ሁላችንም በየተራ ሄድን መጠየቅ ሳይኖርብን አይቀርም ሁሉ መንሰሳ አንድ ባንድ ሄደው ጠይቀውታል። እኔ ብቻ ነኝ ያልጠየኩት። ሄጄ ማዘኔታ ማሳየት አለብኝ። አረ እንደማያውቁ ነው። ጓደኛዬ ብዙ ረጆችን አፍርቷል። ጓደኛዬ ለምን ውጭ ላይ ቆምክ? ለመጨረሻ ጊዜ እንኳን ገብታ አትጠይቀኝም እንዴ እዚሁ ቆሜ አንተ ሞት ብጠባበቅ የተሻለ ይመስለኛል ከሁሉም እንስሶች ለምን አንተ ብቻ መተህ እንዳልጠየከኝ ንግር አይገባኝ እቤት ውስጥ የገቡ ብዙ እግር ኮቴዎችን ተመልክቻለሁ ነገር ግን የገባ የእግር ኮቴ እንጂ የወጣ የእግር ኮቴ አይታየኝም ይህን ጭንቅላትህን እኮ ነው የምወድልህ አንድ ነገር ውስጥ ከመግባታችን በፊት ዝቅ ብለን አሻራው ማየት በጣም አስፈላጊ ነው ለማለት ነው። በላ እንግዲህ እሺ። በላው እኮ ነው። በሀሳብ ኤድኩ እኮ። ምነው ምን ሆንክ? ልጆች ናፈቁኝ። ኧረ እባክህ ልጆች አሉ እንዴ? አዎ። እስኪ ደውዬ እና ላገኛቸው እንግዲህ። ዋት ልኬላቲ የሆነ ሰው ጎረቤት አለ። እሺ፣ በሱ ነው። ምን ደውልለት። በሱ ደውይው እንግዲህ። ለደውልለት። አዎ እሺ አሁን ግን አራት ሰዓት ሆኗል እኮ። አዎ ስምንት ሰዓት ብደውል ራሱ ወዳው ሰጣት። አልጎረቤት ምርጥ ጎረቤት እንደ ከተኙ በኋላ አዎ፣ ወዳው እንደ ደወልኩ ማን ነው ብሎ ዘጣትና፣ እሷንም ልጆቼንም ሰላም ይላል ነው እንግዲህ። ልጆች ብዙ ነው ያሉ በቅርብ ራሱ ወይ ለደቻ ግና ልብስ ገንቼ ይልካል ነው እንደ በቅርቤ እጅ አላቅም አላልከኝ፣ ቆየሁ እኔማ አስራ አመቴ ነው። እና ሌላ ገባች ወይስ እንዴት ነው? እንዴት ነው ያለው? እየጠበቀችኝ እውነት ነው። ምን እንግዲህ ምንም ገዝቼ እንደ ልጅ ወለደች አልከኝ እኮ አሁን በልጅ ባረፈኝ ልጅ ነው። እረ ባክህ እውነት እንዴ? ቆየክ፣ አመታት አለፉ ከሄድክ። እንዴት ተወልዳለች? አራስ ነው ልጁ አሁን ገና ሶስት ወር ሆኖ